እኔ ምንም አላደረግሁልህ። አንተ እኮ ተማሪ እያለን ብዙ ውለታን የዋልክልኝ፣ የልጅነት ለምን ምሩ ለምን አንቺ አጠገብ የሆነች ማጨስ አልቻልኩም። ችግር የለውም እኮ። እኔ እኮ አጠገብ መሆን ብቻ ነው የፈለግኩት። እሱን እኮ ነው እምልሽ። አጠገብ ስቶኝ ማጨሰው መቀመ ሁሉ እየመረረኝ ነው። በቃ ቆሸሽኩ መሰለኝ፣ ከአንቺ መራቅ ፈለግኩ። እሺ፣ የሆነ ቦታ ሄደን እናውራ እባክሽ፣ በለኝ ቤዝ፣ እባክሽ። ናፍቀሽኛል፣ ናፍቀሽኛል፣ ናፍቀሽኛል። አሁን ለቀቀ። ደህና ነኝ። ይቅርታ፣ በመጀመሪያ ቀናችን ረበሽኩሽ። የእኔን ነገር ተወምሩ ይልቅ ምንድን ነው የሆንከው? አውራኝ እስቲ። ብዙ ነገር ነው የሆንኩት፣ ከየቱ ልጀምርልሽ? ከፈለግከው ደስ ካለ እሺ፣ እነግርሻለሁ። እሺ ግን ሌላ ቀን ማውራት በፈለግክበት ሰዓት ሁሉ ግን አለው። እሺ፣ ለምንድን ነው ግን እንደዚህ የምትንከባከቢ? እኔ ምንም አላደረግሁልን። አንተ እኮ ተማሪ እያለን ብዙ ውለታ ነው ዋልክልኝ። እኔ ምንም አላደረግኩም አደረግኩም ከተባለ ሰብዓዊነት ተሰምቶኝ አይደለም፣ አፈቅርሽ ስለነበረ ነው። ግልጽ እኮ ነው፣ ታቃለ? ለዛ ነው አሁንም የፈራሁት። በብዙ ሱስ የሸፈንኩት ፍቅር አሁንም እንዲያገረሽብኝ አልፈልግም። ለሁሉም ጊዜ አለው። ምሩ ለነገ ነገ ራሱ ያውቃል። እሽ ልሂድ በቃ። ይኸው ደግሞ እንዳትከተይ በቃ ነገ አገኝሻለሁ። እሺ፣ ነገ በዚህ ሰዓት እዚህ ቦታ ካልተገናኘን፣ ያለህበት ጋር ነው የሚመጣ። ይመች፣ እንኳን አገኘው። መጀመሪያ ወደ ቀልብህ እመልሰዋለሁ። ሌላው ቀስ ብሎ ይደርሳል።